ዓለም አቀፉ የገንዘብ ተቋም አይኤምኤፍ ያለንበት የፈረንጆቹ 2025 የዓለም ኢኮኖሚ የጂኦፖለቲካ ለመረጋጋት ጥላ ያጠላበት መሆኑን ባወጣው ትንበያው አመልክቷል። በዚህ ውስጥ ግን በዓመቱ ከፍተኛ የኢኮኖሚ እድገት ከሚያስመዘግቡ ጥቂት የዓለም ሀገራት ኢትዮጵያ አንዷ መሆኗን አይኤምኤፍ ገልጿል። ኢትዮጵያ በፈረንጆቹ 2025 የ7.2 በመቶ እድገት እንደምታስመዘግብ ነው ተቋሙ በትንበያው ያመለከተው። የተቋሙ ትንበያ ሰነድ እንደሚያሳየውም ይህን ያህል እድገት በዓለም ጥቂት ሀገራት የሚያሳኩት ከሰሐራ በታች ካሉ የአፍሪካ ሀገራት ደግሞ ከፍተኛው ነው። ኢትዮጵያ በለውጡ ዓመታት የተገበረቻቸው የኢኮኖሚ ማሻሻያ እርምጃዎችና ከዚህ ዓመት አንስቶ በከፍተኛ ሀገራዊ የመዳረሻ ግብ ወደ ስራ ያስገባቻቸው ግዙፍ ፕሮጀክቶች ይህን እድገት እንድታሳካ ትልቅ አቅም ይሆኗታል። ህዳሴ ተመርቋል። ሌሎች ከፍ ከፍ ያሉ ፕሮጀክቶች፣ ሜጋ ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸዋሉ የሰላሳውም የ የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት አምስትና ስድስት ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። በዓለም አቀፉ የገንዘብ ተቋም ትንበያ መሰረት በፈረንጆቹ 2025 ከሰሃራ በታች ከሚመዘገበው 3.8 አማካይ የኢኮኖሚ እድገት የኢትዮጵያ እድገት ከፍተኛ ብልጫ ያለው ነው። ኢትዮጵያ ይፋ ባደረገችው የ2018 የመንግስት ቅድም የተጀመረውን የኢኮኖሚ ሪፎርም በማጠናከር እድገቱን ዘላቂ ለማድረግ ትኩረት ሰጥታለች። በያዝነው አመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። በ2018 በጀት ዓመት 9 በመቶ ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት፣ በአይነት፣ በጥራት ያሳድጋል። ኢትዮጵያ ከሀገራዊ ለውጥ ወዲህ የአፍሪካ የብልጽግና ተምሳሌት የመሆን ትልም ይዛ መጠነ ሰፊ የኢኮኖሚ ማሻሻያዎችን ተግብራለች። ባለፉት ሰባት ዓመታት የተገኙ ውጤቶችም ይህች ገናና ሀገር ከድህነት ወጥታ ከበለጸጉት ሀገራት ተርታ እንደምትመደብ አመላካች ተጨባጭ ውጤቶች ናቸው። የዓለም አቀፉ የገንዘብ ተቋም ከትንበያው ጋር አያይዞ ባወጣው ሪፖርትም ኢትዮጵያ በፈረንጆቹ 2024 የ8 ነጥብ 1 በመቶ እድገት ማስመዝገቧና ያመለከተው ሀገሪቱ በ2017 ዓ ም የተሟላ ማክሮ ኢኮኖሚ ማሻሻያን የተገበረች ሲሆን አስደናቂ ውጤቶች የተመዘገቡበትም ነው። ስለ ማሻሻያ ውጤታማነትም አይኤምኤፍን ጨምሮ የተለያዩ ዓለም አቀፍ ተቋማት ምስክርነት ሰጥተዋል። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። የእኛ ሪፎርም በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲስፕሊን የተመራ የተመሰገነ ሪፎርም ነው። ኢትዮጵያ ለዓለም የጂኦፖለቲካ ወጀብና ለተፈጥሮ አደጋዎች የማይበገር ብዝሃ ዘርፍ ላይ ያተኮረ የኢኮኖሚ ፖሊሲን እየተገበረች ትገኛለች። ይህ ደግሞ ለመድረስ ካቀደችው የእድገት ደረጃ እንደሚያደርሳት ይታመናል።